የመጣሁት ከአዲስ አበባ ነው። መስራት የምፈልገው የእንቁላል ጣይ ዶሮ፣ የቄብ ዶሮ። ሰላም አላዘር እባላለሁ። መስራት ያሰብነው የቄብ ዶሮ፣ እንቁላል ጣይ ዶሮዎችን ነው። ስለሰጠን ንትን እናመሰግናለን። ሰላም አብርሃም እባላለሁ። የመጣነው ከአዲስ አበባ ነው። የእንቁላል ጣዮች ላይ ነው ልንሰራ ያስብ ነው። እሺ ፍቅረማርያም ስንታየሁ እባላለሁኝ። ልንሰራ ያሰብ ነው በእንቁላል እና ግማሽ ደግሞ በስጋ ዘርፍ ነው። አመሰግናለሁ። ሰንበቶ እባላለሁ። የመጣሁት ከአሶሳ መስራትን ፈልገው በሶስቱም ጫጩት ማሳደግ ስጋና እንቁላል። እሺ መኪን እባላለሁ። የመጣሁት ከአዲስ አበባ ነው። በዋናነት አሁን እያሰብኩ ያለሁት የእንቁላል ታይዶሮችን ለመስራት ነው። በቀጣይ ግን ብዙ ማስፈ ይመስላል። ሳሚ እባላለሁ፣ ወይም ሳምሶን የመጣ ነው ከየትን ምለው መስራት የምንፈልገው የእንቁላል ታይ ዶሮች ነው። ይባላል ነው የመጣሁት ከጅማ ነው። መስራት የምፈልገው የእንቁላል ዶሮ ላይ እና መጥኖ ላይ ነው። አመሰግናለሁ። ዘር ይባላል ነው በረከት ይባላል ነው የመጣሁት ከአዲስ አበባ ነው። መስራት የሚፈልገው እንቁላል ታይ ዶሮች ነው። ሰላም። ብሩክ ግዛቸው እባላለሁ የመጣሁት ከአዲስ አበባ ነው። ያው ከፍቅረ ማርያም ጋር በጋራ ነው የምንሰራው፣ የእንቁላል ጣይ እና የስጋ ዶሮ ነው የምንዘ እንታየው እባላለሁ ከአዲስ አበባ ነው የመጣሁት። ምንም በዜሮ በዜሮ ዩቱብ ላይ ብቻ በማየት ነዋ። አድራሻ ፈልገን የመጣ ነው፣ ግን ተሸውደን ነበር። ምን ማለት ነው? ዝግጅቱን ምኑንም ሳናውቅ እንዲሁ በሞራል ነበር የገባንበት። እኛውን ሀፍ ሄደናል ማለት ነው እና መማሩ ኮርሱን ጎን ለጎን ባያዘጋጀው ኖሮ እዛ ቢሮ ስንመጣ እንትን ባትለን አናቀውም ነበር። ዝም ብለን ሰራተኛ ቀጥል እናሰራዋለን ብለን ነበር። አሁን ግን ምንም በጭራሽ በጭራሽ በጣም ከባድ ገና ምንም ምንም አልገባኝም ሁሉም እና እገዛ እንዳይለየን ነው። እኔ ደስ ያለኝ ደግሞ ያው በእድሜ እንደምበልጠው አሰብኩና የት ከርሜ ነው የሚል ስሜት ተሰምቶኛል። ማለት ያው አሁን እዚህ ጋር ብዙ የሚያንሰውም አለ የሆነ ከፍ የሚልም አለ። እኔ እንደ ትልቅነቴ የተሰማኝ የሆነ እድሜ እንዳልተጠቀምኩበት አይነት ለምን ምናልባት ከአምስት ዓመት በፊት አውቄው ወይ እዚህ እንትን ውስጥ ብገባ ኖሮ ዛሬ ተሻለ ደረጃ መድረስ ይቻል ነበር። እንግዲህ ገዛ እንዳይለየን ነው። እምነትን አስተምረናል። ደጋግመ እምነት እምነት እምነት የሚለውን ነገር እንግዲህ ለወላቸው እንደዛ እንደሚሆን ተስፋ አረጋለሁ። ጀምረ ነው አልተከተሉ ነው ባልጣር ለመስራት ምፈልጉት በቃ ቡቫንስን ማኔጅ የሚያደርግላችሁ ማለት ነው። እናንተም ደግሞ ይኸው ይኸው በጣም አመሰግናለሁ። እውነት ለመናገር የዶሮ እርባታ ከፍተኛ የሆነ ሳይንስ እንደሆነ በጣም ሰፊ የሆነ ሳይንስ እንደሆነ ተረድቻለሁ። እንዲህ በተለምዶ ዝም ብለን ልንሰራው የምንችለው ስራ እንዳልሆነ በደንብ አውቃለሁኝ። በጣም ቤዚክ የሆኑ በጣም አስፈላጊ የሆኑ እስከዛሬ ማላቃቸውን ብዙ ሳይንሳዊ የሆኑ ትሬኒንጎችን ማለት እውቀቶችን ነው ማግኘት የቻልኩት እና። የሆነ ከመናገር ከአንድ ኮሚትመንት አጻር አንጻር ሃርዶርከርን ሃርዶርኪንግ የሆነ ስታይል ስላለ እሱን እሱን ሁሉ አይቼ ነው የመጣቸው። የጤና ባለሙያ ነኝ። እንደ ጤና ባለሙያነቴ ሰዎችን የቱን ስነ ሳይኮሎጂ ማየት የምችልበት እድል ስላለኝ በዚ አጋጣሚ በጣም ማመስገን ይፈልጋለሁ። ለሰዎች ማሳወቅ ለማሳወቅ ሰዎችን ለመውቃት የምታደረገው ጥረት የሆነት በጣም አሪፍ ነው። ሞር ደግሞ ፕራክቲካል ማድረግ ደግሞ የበለጠ ሰዎች የሆነ ነገር ይዘው እንዲሄዱ ያደርጋል ብዬ አስባለሁ። ምንም ጥያቄ የለውም። ሰንማር የዶሮ እርባታን መጀመር ከባድ እንደሆነ ግን በደንብ ተደርቻለሁ እና ለነበረን ቆይታ ቲማፑን በጣም ደስ የሚል ቲማፕ ነበር። በጣም ኤገር ነበር የፈተና ኮምፒቴሽናችንም ደስ ይላል። አልተሸንደውም ግን አንደኛ ወጣለሽ። ዞይ አህመድ እባላለሁ። የመጣ ነው ከጅማ ነው፣ ከባለቤቴ ጋር እና ከዚህ በፊት ብዙ ስራዎችን ሰርተናል። የግል ቢዝነሶችን ነበር የምንሰራው እና በህቴ አማካኝነት ነው ወደዚህ ስራ ልንገባ ያሰብነው እና ዩቲዩብ ላይ ቲክቶክ ላይ በጣም ነበር የማየው ያንተ ነገሮች የምትሰራቸውን ነገሮች እና እዚህ ከመምጣቴ በፊት ከዛ ነው ብዙ ነገር ያገኘሁት። አሁን ደግሞ እዚህ ስመጣ ደግሞ ከጠበኩት በላይ ሆኖ ነው ያገኘሁት፣ እና በጣም አመሰግናለሁ። ለውጡም ደግሞ ያው ጅማ መተካየር እናሳይለን። ኦልሬዲ ሀምሳ ፐርሰንት ጨርሰን ሊመጣ ነው። እዛ ያለንም ፕሮሰስ እና ያለው ነገር እሱ ነው። እናመሰግናለን። ሳታችሁ እንቁራኑ ሲያድግ ታያላችሁ፣ ማለት አይደለም ሌሎች ነገሮችን እንዲያሳድግ ይጠቅማችኋል እንጂ እንቁራንን ከማሳደግ ጋር ተያይዞ በመነ ውስጥ ያሉ አሚኖ አሲዶች እና ፕሮቲን ብቻ ነው ከፍተኛውን አስተዋጽኦ የሚጠቀሙ ከፕሮቲንም ደግሞ የበለጠ አሚኖ አሲዶች አለበት። እዚህ ጋር አንድ ሜጋ ማሳ አለ፣ እዚህ ጋር ፊንሻር አለ። ኔብሩ ደግሞ ይሄ አለ። ኔብሩ ምን አይነት ኳሊቲ እንዳለው ባላቀም፣ ሮቡስትም አለ። ኔብሩ በጠፋበት ጊዜ መጣ ማለት። እዚህ ጋር ቪታስትራስ አለ። ቪታስትራስ ለትራንስፖርቴሽን ሰዓትና በአጠቃላይ ስትራስ፣ ስትራስ ውስጥ ካጥናቸው ላይ ከተጠቀሰናቸው ለሁሉ የሚሆን ነው ኤክስትሪም ላይ ከስሙ እንደምንረዳው ለእንቁላል ምርት ነው። እንቁላልን ስቲሚሌት ለማድረግ በተለይ ምርት በቀነሱበት ሰዓት ላይ የሚጠቅመን፣ ይሄን ያክል ምርት ጨምራል አይባል ያግዛል።